ሽንቴን ደፍታ ተሰራ ቦታ መታ። አሁን ግን ሽንቴን እንኳን የሚደፋልኝ የለም ስደትን መርጨ ነበር ማለት ነው። አንተ ግን ዝም ብለህ ነው የምንተዋረው እና ውሸት ነው ይቅርታ አርግልህ። ሰላሙ ዓለይኩም ወረሕመቱላህ በረካቱ። ውድና የተከበራቸው እንዴት ናቸው? ደና ናቸው አልሐምዱሊላህ። እንግዲህ ትናንትና በሀቢባ ቤት ግርድና ገለባው የለየበት ቀን ነው። ስብሓናላህ አይመኒታ፣ በዝህ ጉጅ በዚህ ልክ መዋረድ የአይመኒታ መዋረድ እኔ ወላሂ እውነት ለካ ሀቀኛ የሚመስሉ ሰዎች ለካ ሌቦች ናቸው ማለት ነው። የእውነት ለማንኛውም ማለት ነው አዚዛም እዛጋ ጋር ልክ ልኩን ልክ ልኩን ትነግረዋለች ያለውን ነገር አጠራ አጠራ አድርጌ አይቼዋለሁ። እናንተ ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋቸው ሀዲያ አምጡት። በጣም የገረመኝ የገረመኝ የትናንትናው እስከዛሬው ከሆነ ሁሉ የትናንትናው ነገር ገርሞኛል። የእውነት ነው ምላችሁ ወላሂ በጣም ነው ያሳዘነኝ። ልጅቷን ማሳዝናኛለኝ የእሱ ስራም እንዲ በጣም ያስገርማል። ለማንኛውም አዲያምጦት እንዲ ከነሱ አዲያምጦት አላህ ይወዳል። እሷ ደግሞ እኔ አስበልተሽ ቢቀረሽ ቀረሽ እያልኳት ነው እኮ ስረ እና አላህ ይወዳል ወደ ፍቅረኛ ስም ዞረ ወደ ምንስ እኔ በሽተኛ ስንክል ሆኜ ቁጭ ብዬ ዛሬ አንድ መቶ ብር ያጣሁ ነኝ። እዚያ ሀገር አባት እናት የለኝም። አንድ ወንድ ምን ያህል ሌል አንድ ወንድ የሚልግብ አስገቡ ብዬ አንድ የመሲ

ከስና ገለባው የለየው እዝጋ ነው። አዳምጡት። ግን በዛ ሰዓት ሁላችንም ነበር። አሳክሚያታለው ብለ ስትል ራሱ ያሳከብክበትን ወረቀት አምጣ ሲባል ሩብ ላይ ሆስፒታል እንጂ አላመጣም ብለሃል። ይሄን ሁሉ አመት ቆይታ ስትመጣ አንተ አንተ ሳይሆን ያዋረከው እኛንም አብረህ አዋርደሃል። እች ልጅ ሀገር ያስገባቻ ረሲ ይቺ ደግሞ አለች። ብሩ ሲበላ፣ ገንዘቡ ሲበላ ይችልጅ ያለሁ እያለ ነው። አዳምጧት

ተጠቅመው ማጥፋት ቻለች። እሺ፣ ስለዚህ ገንዘቡ ሀያ ሶስት ሺ ስድስት መቶ ድርሃሙን ልጅቶፊክ ያሰባሰበላት ለፋጥማ አህመድ ሄደው ሲወስዱባት የነበሩት አቧሜራ መሀመድ ና የአቧሜራ ወንድም አንቺ ስሙን አላቀውማች እና ልጅቶፊክ ና አንቺ ነበራቸው የነበራችሁት አሁ እኔም ሌሎችም ባለዛ ጎረቤት ምናምን አሉ ሄደ ከዛ አይመኒታ ተጠራ እዛ ባሉበት ይቀርባታል ። ከዛ ህዝብ እንዳውቅ የረዱ ህዝቦችን እሷ ላይ እንደደረስ እንዳውቁ ተቀርጻ፣ እንደገና ብሯን ሊቀሟ ሲመጡ በምክንያት ነው የመጡት። ምን አሉ? የቀረጽነው ቪዲዮ ሳይለንት ነው፣ ድምጽ የለውም እና እንቀርጻቸው ነው። እነሱ ውሸታቸውን ነው ብሩን ሊቀሟት። ከዛ ልክ መቀረጽ እንደጀመረ ብሩ ስታስረክብ፣ ሊቶፊቅ ዞር በናት ሻንቻል ታመምሽ ማሉ ምናምን አለና ብሩን ኪሶ አስገባው። ከዛ በጣም

ወይኔ መዋረድ! ወይኔ መዋረድ! ወይኔ መዋረድ! ለማንኛውም ማለት ነው ልጅ ተፊት ለካ ቀምቷታል ብሩ። እኔ ደሞ ሀቀኛ ነው እያልኩ እያወራሁኝ ለካ ልጅ ተፊት ቀምጧታል። እንደ ሰማችሁት አሁን እንዳላችሁት አንቺ አልተመምሽም ብሎ እኪሱ አስገባው አለች እኮ። ይገርማ፣ ይገርማ፣ ይገርማ። ተጠራጠሩ፣ ተመነዘሩ አይገልጸውም። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ፣ እንደው ይሄ ሚዲያ ጉድ ያመጣ፣ በተለይ ሀቢባ ሚዲያ። ማን ዘረዘረው? መነዘሩ አይገልጸውም። እንዲው አውለቀለቀው እንደ ውልቅልቅልቅ አረጋቸው ማለት ነው። ጉድ ይገርማል። ይሄን ይመስላሉ። ደጨ ባይ ባይ